ጤና ይስጥልን። አለት ፔልሶች ነን። በዛሬው ቪዲዮአችን ግልጽና የማያሰለች የውሃ ታንከር አመራረት ቢዝነስ ይዘንላችሁ መጥተናል። ማምረቻ ኬሚካሎቹን በአጠቃላይ ከትንሽ አንስቶ ስለምናቀርብ ወደ ቢዝነሱ በትንሽ ካፒታል መቀላቀል ትችላላችሁ ማለት ነው። ወደ አሰራሩ ስንሄድ በቅድሚያ የምንሰራቸውን ታንከሮች መወልድ ማዘጋጀት ነው። ቀጥለን ዋክስ በላዩ ላይ እየቀባን በደንብ ማሸት ሰርጓዳ ቦታዎች የአመረትነውን ታንከር ባለመልቅ ሊያታግሉ ስለሚችሉ ጣታችንን እያስገባን በሚገባ ዋክሱን መለቅለቅ አለብን። ቀጥለን ነጭ ቀለም ወይም ፔግመንት ሞልዱን እየቀባን ዙሪያን በሙሉ መሸፈን። ይሄ ክዳን የሚመረትበት ሞልድ ነው። እንግዲህ በዚህ መልኩ የታንከራችንን ሞልድ ነጭ ቀለም ቀብተን ካዳረስን በኋላ ምንም አይነት ክፍተት አለመኖሩን አረጋግጠን ፋይበራችንን እናዘጋጃለን። ይህ ቃጫ ዋናው ታንከር የሚመረትበት ቃጫ ሲሆን ለሞልድም ለምርትም የሚጠቅም ነው። ቀጥለን ያዘጋጀነው ሞልድ ላይ እናለብሰዋለን። በመቀጠል ሪዝን እና ካታሊስት አደባልቀን በላዩ ላይ እያደረግን ማረስረስ። በዚህ ጊዜ ቃጫው በኬሚካል ስለሚረሰርስ የታንከሩን ቅርጽ ይዞ ሞልዱ ላይ ለጥ ብሎ ይተኛል። ስለዚህ ሰርጓዳ ቦታዎች ውስጥ በቅርጹ መለጠፍ እንዲሁም ማጣበቅ ወሳኙ ስራ ነው። እኛም ለዚህ ስራ አዲስ አበባ ውስጥ በትንሽ ክፍያ ስልጠና አዘጋጅተናል። እዚህ ላይ ባለው ስልክ ደውሉልን። ኬሚካልም ከበቂ በላይ አለ። ያለ ስልጠና መግዛት ለምትፈልጉ በፓኬጅ እናቀርባለን። ይደውሉልን። በመቀጠል ፋይበሮቹ በየትኛው ቦታ ክፍተት እንዳይፈጥሩ እየሸፈንን ኬሚካል እያደረግን በደንብ መድፈን ይኖርብናል። በዚህ መልክ ካዘጋጀን በኋላ የታንከሩን ክዳን መረሳት የለበትም። ፋይበር በላዩ ላይ አድርገን ቀጥለን በሪዝን ማረስረስ። በዚህ መልክ ሁለቱንም ታንከሮች ሞላቸውን ካዘጋጀን በኋላ ጥቁር ቀለም አዘጋጅተን በላዩ ላይ መቀባት። ጥቁሩን ቀለም በሚገባ ካዳርዘን በኋላ ነጭ ቀለም በላዩ ላይ መደረግ ጥቁሩን ቀለም የቀባ ነው፣ ነጩ በደንብ ጎልቶ እንዲታይና ከስር ምንም አይነት ክፍተት እንዳይኖሩ ከአራት ሰዓታት በኋላ በዚህ መልክ ይደርቃል። ከሞሉ ፈንቅለን ማውጣት። በዚህ መልክ ፈንቅለን ካወጣን በኋላ ዳርዳሩ ላይ ያለውን ትርፍ መሞረድ ወይም መቁረጥ በምርት ጊዜ የተሸፈነውን የታንከሩን አፍ የቆረጠን ማስወገድ። ቆርጠን ካወጣን በኋላ ለተሻለ ጥራት አፉ ላይ የሞረድን ማስተካከል። በመቀጠል የታንከሩን የላይኛውንና የታችኛውን ፓርት እኩል አድርገን ማገጣጠም። ካገጣጠምን በኋላ ጠርዙ ላይ ክፈፉ የሚኖረውን መቆራረጥ ክዳኑንም ከሞሉ ፈንቅለን ማውጣት፣ የክዳኑንም ክፈፍ ቆርጠን ማስወገድ። በመጨረሻም ያገጣጠምናቸውን የታንክሩን የላይኛውን፣ የታችኛውን ክፍል በሪቢት እየመታን በደንብ ማፈን። ቀጥለን ፋይበር ግላስ በላዩ ላይ ያለበስን በውስጥ በኩል ያገናኘነውን ፓርት መድፈን። በመቀጠል ቀለም መቀባት። ፋይበር ታንከራችን በዚህ መልክ ተዘጋጅቷል። ፋይናል ፕሮዳክቱ ይህን ይመስላል። ይህን ኬሚካል እንዲሁም ስልጠና የምትፈልጉ ሰዎች ከላይ ባለው ስልክ ቁጥር ደውሉልን። ኬሚካሉን ለምትፈልጉ ሰዎች አዲስ አበባ ውስጥ ከሆናችሁ ቢሮችን መታችሁ እኛ ማግኘት ትችላላችሁ። ከአዲስ አበባ ውጭ ላላችሁ ሰዎች ባላችሁበት እልካለን። እናመሰግናለን። ሰብስክራይብ እንዲሁም ላይክ እንዳይረሳ።